ፓስተር ሶፊ ዳር ዳር እያለ ነው በምሳ ሰዓት አይቀርም። እረ አንድ ላይ እናስቀል አብረን። ነጠላ ለብሰን ደግሞ እንዴት እንደሚያምርብኝ ነጠላውና የሀገር ልብሱ ባይገርም ማለት ነው። እንዴት እንደሚ አይ፣ በጣም ግን እኮ ልክ ነህ። ትናንትና እዚህ ነው ያደረኩት። ትላንት ቃለ መጠይቅ ነበረኝ። በዚህ ልብስ ነው ቃለ መጠይቅ ያደረኩት። አየህ፣ ዋው። ግን እኔ አይ፣ በሰፊው ግን ኢንተርቪው አደርጋለሁ፣ እንወያያለን። ለምን እንወጣ ካለ ብዙ ጊዜ በኦርቶዶክስ ቀድም ትናንት ላይ እየተናገርኩ ነበር። ኦርቶዶክስ ተዋሕዶ ብዙ ጊዜ አድቨርታይዝ አታደርግም። አሁን በፔንቴ ኤቭሪዴ ነው አድቨርታይዝ የሚደረገው። አድቨርታይዝ የምታደርገው የአስከው ነገር ቺፕ ሲሆን ነው። አሁን ጉቺ በዚህ እኔ ኦርቶዶክስን በጉቺ እና በሉዊ ቪቷን ነው እንትን ያልኩት። አሁን ሉዊ ቪቷን ኮመርሻል አይሰራም። ገባ? ኮመርሻል አይሰራም። እንዲህ ነው እንዲህ ነው እየተባለ ቺፕ የሆነ እቃ ግን ታማኝነት የሌለው እቃ ግን በጣም ፕሮሞሽን ይበዛዋል፣ አይደል? እንዲሁም ሰዎች ጴንጤዎች ከወንጌል ይልቅ ፕሮሞሽኑ ይበልጣል። አሁን ወንጌል ከመስበክ ይልቅ እነሱ ፕሮሞሽን ይበዛል እና፣ ግን ኦርቶዶክስ አሁን ለምሳሌ መደረግ ያለበት አንተ አሁን የዳንክበት ምናምን ወደዚያ የሄድክበት ራሱ ቴስትሞኒው መነገር አለበት። ሰው በቴስትሞኒ ነው የሚድኑት እግዚአብሔር እና እንደዛ ልምም ይደረግ እና እኔ ደስ ይለኛል በጣም። እኔ አም ሃፒ ፎር ዩ ቢካዝ ሁላችንም እንግዲህ እኔም መንገደኛ ነኝ። ምክንያቱም ብዙ ጥያቄዎች አሉኝ። ብዙ አነባለሁ። ብዙ ነው የማነበው ግን መንገደኛ ነ እውነት ነው። ቅባት ታተርፍበታለህ። አሁን አንዳንዶች ቀብረውት ሊ ቀብረውት መክሊታቸውን ቀብረውት ሄደዋል። ጌታ በመለካት ግን የታረከው ይላል ቀበርኩት ብትለው አንተ ክፉ ሰው ነው የሚል ሌላ ሰቶ እንኳን እንዳይነግድበት አደረግ። ትክክል። እና ምንድነሆንን እኔ አንተን በተለይ ኦርቶዶክስ ተዋሕዶ እንዳልከው ከእምነቷ ውጭ ያስገቡባትን ነገር እንዳልከው ከአስራ ሁለተኛ ክፍለ ዘመን ጀምሮ በሳለማ ነግድ የመጣ በግዛትም የመጣ ውስጥ ለውስጥ ሲያስገቡ ሲያስገቡ ከውጭም ጠላት ሲያስገቡ የነበሩትን አንዳንድ ጳጳሳቶች አይ በደንብ እናጣራለን ሲሉ ደስ ብሎኛል። እንዳልከው መጽሐፍ ቅዱሳዊ ሂስ አታቀርብም። ኦርቶዶክስ በመጽሐፍ ቅዱሳዊ ሂስ ኢብን ስላሴን ያስተማረን ስለ ስላሴ ቴዎሎጂ ያስተማረን ኦርቶዶክስ ተዋሕዶ ነው። ፕሮቴስታንትም ከኦርቶዶክስ ነው የወሰደው ካለፊት ሁሉም ከኦርቶዶክስ ነው። ማንም የስላሴን ቲችንግ ስለ ሚስጥረ ስላሴ እኔ የተማርኩት በኦርቶዶክስ ነው። ስለ ሚስጥረ ቁርባንም ስለ ሚስጥረ ብዙ እነዚህን ነገሮችን ማስተማር በደንብ ፈትፍተው ያስተማሩ ኦርቶዶክስ ናቸው። ስለዚህ አሁን ፔንቴ እንዴት ኦርቶዶክስን ኢየሱስን አያውቁም ብለው ሲናገር ይሄ ሼም ነው። በአንደኛ ፕሮቴስታንት አይልም፣ ባቶች ፕሮቴስታንት አይሉም። ፕሮቴስታንቶች እንደዛ ከአንደበታቸው አይወጡ ዛባ በፕሮቴስታንት እና ባተው እኔ ያው የካልቪኒስት አመንታለክስ ነው ያለኝ። ያለ ገና እንዳልኩ መንገደኛ ነኝ የሚለው በጣም ብዙ ጥያቄዎች አሉኝ። ብዙ አንብቤያለሁ፣ ብዙ ተምሬያለሁ፣ ግን ብዙ ጥያቄዎች የሚቀሩኝ አሉ። መቼም ሰው ልጅ ጨርሻለሁ አይልም አይደል እንዴ? የነገር የሚያውቀው እግዚአብሔር ነው። ታፕ ታፕ እና ኮፒ ሊንክ አርጉ ጋይስ ግን ሀቅ ለመናገር የትኛው ነው የቤተ ክርስቲያን መንፈሳዊ ፊሊንግ የሚሰጣቸው? የፔንቴ ቤተ ክርስቲያን ስትገቡ ነው ወይስ የኦርቶዶክስ ተዋሕዶ ቤተ ቸርች ስትገቡ ነው? የትኛው ነው ፊሊንግ የሚሰጥ? እዚህ ጋር እኮ ክለብ ነው የሚመስለው። ኧረ እኔ እኮ አልሄድም ፔንቴ ቻርች፣ ታውቃለህ ምክንያቱም ስትሄድ ይዘገናል። ላይቱ ላይት አድርገው ምን አድርገው ሴቱ ሴቶች እንግዲህ እንትን ለብሰው መድረክ ላይ ወጥተው ሲያገለግሉ ዩሀት ዩዳብ ልንገር እንደዚህ ለምን እንደሚወጠቃለ መንፈሳዊ አባት እኮ ስለሌለ። መንፈሳዊ አባት ቢኖር አየ የሚገስጽ ቢኖር ተዉ የሚል ቢኖር እንደዚህ አይደረግም ነበር። ኦርቶዶክስ ላይ ኦርቶዶክስ ላይ የፈለገው ባለሀብት አንተ ወዳጅ ቢኖር ሀያ ሀያ ባለሀብት አቅም ያላቸው ሀያ ባለሀብት ወዳጅ ቢኖር ገብቷል። ቤተ ክርስቲያን አትመሰርትም ኦርቶዶክስ ውስጥ። ለምን አባት አለ። ብር ቢኖር ትልቅ ብር ቢኖር ታቦት አታስቀርጽም በተአምር ሲኖዶስ ያላወቀው አባቶች ያላወቁት በተአምርና በተአምር ይሄ አይሆንም። እዚህ በፔንቴኮስታል ውስጥ እኔ እናንተ ተጣላ አላለም። እኔ እናንተ ስንጣላ እኔ እናንተ ጋር ያልሆነ ህዝብ ከፍለን ሌላ ቦታ ቸርች እንመሰርታለን። አየህ፣ ኦፕን ነው ፍላጎቱ። ሙሉ ወንጌልን ታጋታለ እኔም ሙሉ ወንጌል ቤተክርስቲያን ኦርቶዶክስ ሆንክ ብላ በደብዳቤ ነው ያባረረችኝ። አይደረግም እኮ እንደዚህ። እንዴት ከቻለች ለመመለስ ትጥራለች እንጂ በደብዳቤ አጠገቤ እንዳትደርስ ብላ የፋብሪካ ሰራተኛ መስዬ አባረረችኝ። አሜዚንግ ኦርቶዶክስ ግን አለው። ኦርቶዶክስ ግን እኔ ፔንቴ በ በረበርኩበት ሰዓት ደብዳቤ አልተጻፈብኝ። ቤተሰቦቹ ያልታገዱ ገባ ከየትኛው ማህበራዊ ነገር ምንም አልተደረጉ፣ ምንም ቀብር አልተከለከሉ፣ እድር አልተከለከሉ፣ ባልትና አልተከለከሉ። ግን አባብላ ደግፋ ገባ አስተምራ እንደገና በጸሎት በምን ወደዚህ ቤተ እምነት መጣው ስመጣ እንዴት እንደተቀበሉ ልነግር አልችልም። ጌታ ምስግሬ እንደ ንጉሥ እየተቀበሉኝ አስብ። ጴንጤ እንደዚህ አይቀበልም፣ ምቀኛ ነው። ጴንጤ የምነግርህ ምን መሰለህ? እኔ አሁን በደንብ እናስተምራለን ልዩነቱን። ሰዎች ጴንጤ ፕሮቴስታንት ልዩነት እንዳለው ማወቅ አለባቸው። ቢኮዝ ፕሮቴስታንት ባፕቲስት አለ፣ ሉትራን አለ፣ ካልቪኒስት አለ፣ አርሜኒዝም አለ፣ የተለያዩ ናቸው። ጴንጤቆስጤ ግን በጣም ይለያል። በጣም እንዳልከው የጴንጤቆስጤ ቤተክርስቲያን ያደገው እየተጣሉ እየተከፋፈሉ እየተጣሉ እየተከፋፈሉ፣ አሁን ከአምስቱ ነው ቤተ ክርስቲያን ይከፍታሉ። ቅድም የእኛ ጋር ዲስካሽን ነበረና በኦርቶዶክስ ተዋሕዶ አንድ መምህር ለመሆን፣ ጳጳስ ለመሆን፣ ቄስ ለመሆን ምን ያህል ራሱን የቻለ ፕሮቶኮል ጠብቆ የምትሄድበት መንገድ አለ። ያ ደግሞ መጽሐፍ ቅዱሳዊ ነው። አንተ አንደኛ ቲሞቴዎስ መሰለኝ ሲናገር ስለ ዲያቆናት፣ ስለ ጳጳስ እና ስለ ኤጲስ ቆጶስ የሚናገረው አለ። ሽመት ይናገራል። አራት ሽመት ይናገራል። እንዴት አድርጎ ምን ማድረግ እንዳለባቸው ኢቨን ፐርሰናል ሕይወታቸው አሁን ፓፓ ስለመሆን ኦፒስኮፔ ስለመሆን ምን ያህል ብዙ መንገድ ማሳለፍ እንዳለብ ይናገራል። በዚህ ግን እኮ አልኩ። እንደዚህ በጅምላ እኮ ነው በጅምላ አጥምቀው ያድሉታል። ነቢይ ነህ፣ ሐዋርያ ነህ፣ ወንጌላዊ ነህ። አይቻለሁ፣ እውነቴን በዐይኔ ወንጌላዊ ነህ ሐዋርያን ያድሉታል ነው የምልህ ያድሉታል። እና ይህ ትክክል አይደለም። ፕሮቴስታንት ደግሞ ለየት ይላል። እኔ ባለሁበት ፕሮቴስታንት አሁን አንድ አገልጋይ ለመሆን ትምህርት ቤት መሄድ አለብህ፣ ዩኒቨርሲቲ፣ ክርስቲያን ኮሌጅ፣ ድግሪ መያዝ አለብህ። ድግሪ ይዘህ ደግሞ ከፓስተር አትሆንም። ከእስስተን እንትኑ ነህ ትታያለህ፣ ታገለግላለህ። ከፓስተርታችሁ ነህ ትታያለህ፣ ወይ የወጣቶች አገልጋይ ትሆናለህ፣ ምናምን እድገታለሁ። ግን ጴንቴኮስቴ ግን ለየት ይላል እና ኢትዮጵያ ላሉ ሰዎች ነው የምትሆነው እንዳልኩት ከአንዳንድ ነው እንትን በነገራችን ላይ በፕሮቴስታንት ዲኖሚኔሽን ውስጥ ያሉ ራሱ ማለት ነው። ይብንዞ ካልቪኒስት እና አልሚኒስቶች አይታል ካልቪኒስት ባመጣው አምስቱ ትሪፕ አለ አይደል? አንደኛው አንኮንዲሽናል ነው። አንኮንዲሽናል አልሚኒስቶች እና ካልቪኒስት የሚያምኑት ይለያያል። ኖ ኖ ደግጣም አምስቱም ፋይፍ ፖይንት ባለው የለ እኔ ባዶ ማስተማር የምፈለገው ኢቨን በፕሮቴስታንት አሁን ጴንጤ ራሱ የቻለ ነው ብያለሁ። ጴንጤ ካልቪኒስትም አርሚኒስትም አይደለም፣ ከፕሮቴስታንት አፈንግጦ ይወጣ ነው። ወደ ፕሮቴስታንት ስትመጣ ግን ፕሮቴስታንት በሁለት ይከፈላል። አርሚኒዝም ቴዎሎጂ የሚከተሉ፣ ካልቪኒስት የሚከተሉ ባደወይ አርሚኒስ ጆሰፈስ አርሚኒስ የጃን ካልቪን ተማሪ ነበር። አርሚኒዝም የካልቪኒዝም የጃን ካልቪን። ተማሪ ነበር። ስለዚህ አሁን ካልቪኒዝም የካልቪኒዝም ቲዎሎጂ እነዚህ ሶላ ስክሪፕቱራ ፋይቭ ሶላስ የምንላቸዋሉ። ሶላማ የሉትረን ነው። ቱሉፕ የኛ ነዋ፣ እሱም የኛ ነዋ። ቱሉፕ አሁን ሶላማ ሉትረን አይደለም። ይህ የፋይቭ ሶላስ ኦፍኮርስ ሉትረን ያመጣው፣ ግን ካልቪኒስትም ይቀበሏል፣ አርሜኒስት አይቀበሉ እኮ እምነት ብቻ የሚለሆና የማይቀበሉት እምነት ብቻ የሚለሆን አይቀበሉትም። ምክንያቱም ደሮ ብሊቭን እነሱ አንኮንዲሽናል ሌክሽን አያምኑም። ቶታል ዲፕራቪቲ አያምኑም። ገባ በፕሪደስቲኔሽን አያምኑም። ስለዚህ እነዚህ ሁለቱን ነገር እኔ በኢትዮጵያ ኢቨን በተለይ ኦርቶዶክሶችም እስልምና እምነት ተከታዮችም ማወቅ አለባቸው። ካለበለዛ የሚናገሩትን አያውቁም፣ ለማን እንኳ እንደሚናገሩ አያውቁም። እና እኔ አሁን ኦርቶዶክስ ኦርቶዶክስ እኮ ዩኒክ የሚያደርገው እንትን የለውም ታድሶ የለው ሪፎርም የለውም፣ የለ ኦርቶዶክስ ኦርቶዶክስ ኦፍኮርስ ኢስተርን እና ዌስት፣ የኢስተርን ኦርቶዶክስ እና የኦሪየንታል ኦርቶዶክስ በሁለት ነገር ይለያያሉ። እሷ ሊስማሙ ነው ኢስተር ኦርቶዶክስ ኦሪየንታል ኦርቶዶክስ አንደኛ ኔቸር ነው ክራይስት ኔቸር ላይ ነች፣ ሁለተኛ ዲዋል ኔቸር ና ሁለት ባህሪ እና አንድ ባህሪ ነው ያለው ማለት የእነሱ ግን፣ በአገላለል ደረጃ ኤስተር ኦርቶዶክስ ስትገልጥ ማለት ነው። ይሄ ሁለት ኔቸርን ስትገልጠው አንድ አድርጋ ነው የምትገልጠው። ኦርቶዶክስ እንደምትገልጠው አሁን ኦርቶዶክስ ከሁለት ባህሪ አንድ ባህሪ ያለው የምትለው ገባር ከሁለት ባህር አንድ ባህሪ ነው የምትለው። ያንን ከሁለት ባህር አንድ ባህሪ በምትልበት ሰዓት መጠባበቅ ያለው መጠበቅ ያለው ነበር። ከሁለት ዓመት በፊትም ሂጀ ነበረ ሚቲንግ አርገ እዚህ አሜሪካ ራሱ ነበረ። እና የኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ብዙ ጊዜ እንትን አርገዋል፣ ጉባኤ አርገዋል፣ ይህን ነገር እንትን ለማድረግ ወደ ለመምጣት። ሁለተኛው ግን በሁለተኛው ላይ ግን ናቸው። ነበኛይህስራአንወይ ጋይስ ኮፒ ኮፒ ሊንክ አድርጉ እናችሁም ሁላችሁም እዚህ ጋ ያላችሁም እዛ ጋ ያላችሁም እንደ አጋጣሚ ጓደኛዬን አይቼው ወደ ኦርቶዶክስ ተዋሕዶ የሄደ ወንድሜ

ቅጽ አንድ አለ ቅጽ ሁለት አለ ቅጽ ሶስት ፒዲፍ ላይ ኑሮ ያን ኑሮ አላውቅም። እና ካለ እሱን አንብብና የእውነትን ነው የምልህ። ላይክ ዶክተር ዲያቆን ያረጋል አበጋዝ የሚባሉ እንግዲህ በቤተክርስቲያኒቱ አማድ አስተማሪ ናቸው። በጣም የሚገርሙ ማለት ነው። ነገረ ክርስቶስ ላይ በጣም ትልቅ እውቀት ያላቸው ናቸው እና ጀስት የእሳቸው ጽሁፍ የቤተክርስቲያኒቷ አስተምሮ ጋር ብታየው አንድ ነው። ቤተክርስቲያኒቷ የምታምነው በዚህ ልክ ነው።

አይታይም። በቃ አለቀ። ይህ እምነት እኮ ነው። አንተ አየህ፣ አሁን ያስኩትን አላየህም። እሁን እዚህ ጋር ባለው ነገር ነው መነጋገር ያለብን። እኔ እናንተ እየተያየ ነው መነጋገር ያለብን። እየተያየ እንድንነጋገር ደግሞ ምንድን ነው ያለው መጽሐፍ ቅዱስ ነው ያለው። እኔም አንተ የምናምንበት አንተ አሁን ባላየው ትናገራለ፣ ባላየው ባላመንከው። ዛትስ ይሄ ነው እንግዲህ ማነሱእ ከመጀመሪያውም ኦርቶዶክስ አልነበረ። ከመጀመሪያውም የእናትና ልጁ ዋቴ ነበረ፣ ዋቴ ነበረ። አሁን አባትና ልጁ ብሎ አስቀየሩት። ግን ታ ሳ ብዶታ ከእናትና ልጁ ወደ አባትና ልጁ አድርገው መንፈስ ቅዱስ ሌላ እኔ። እኔ እኔ አሁን ኦርቶዶክስ ሆኛለሁ በተአምርና በተአምር ወንጌል አማንጅ ወይ ደግሞ ፕሮቴስታንትና ጴንጤዎችን አንድ ቀን አልሰድባቸውም፣ አንድ ቀን አላዋርዳቸውም፣ አልገስጻቸውም። እኔ የቀመስኩትን እውቀት እኔ የቀመስኩትን እምነት ገባ በፍቅር እንዲያውቁት ነው እንጂ ምነው አጌንስት አልሆንባቸው። መቼም መቼም ይሄው ትክክለኛ ለውጥ ማስተማር ሌላ ጉዳይ ነው። እነሱ እኮ እየሰደቡ እኮ ነው እነሱ እኮ ድንግል ማርያምን እንዴት አድርገው አይተሃል፣ በዛ ደረጃ ሲሄዱበት ገድላቶችን ደግሞ እያመጡ ያደርጋሉና፣ እኔ ምን ማድረግ ብፈልገው እንድወጣ ቃለ የእነሱ ገድላትንም ማሳየት የነ ቤኒሄን የነ ክርፎዳነ የነ ማነው በጣም ብዙ የሚከተሏቸው ኬነት ኬኔት ኮፕለን፣ ኬኔት ሄገን ታቃቸዋላ እነዚህ እነዚህ የጻፉትን እነዚህ ያስተማሩትን ትምህርት እነዚህ ያው የጠቀስካቸው አስተማሪዎች እንዳለ ፕሮቴስታንቶች ናቸው። ታውቃለህ፣ ብዙዎች ደግሞ የካልቪኒስት ናቸውቃሪዎች ቤተክርስቲያን በጣም ባለ እውቀት መጽሐፍ ናቸው እ ባዘወ እኔ ትምህርት ቤቱም እነ ኬኔት ሄገን ጴንቴ ናቸው ከፕሮቴስታንት ኬኔት ኮፕለን ጴንጤ ነው። ኬኔት ኮፕለን ና ኬኔቴ ግን እነዚህ ናቸው። የዛሬ የምታየው የኢትዮጵያ ጴንጤ ቆስጤ ወይም የአሜሪካንም ራሱ እንደ ናይንቲን ፊፍቲዝ እንደ ናይንቲን ፊፍቲዝ ነው የጀመሩት። ከባ እና በጣም የሚገርም ቲችንግ የነሱ የነሱ መጽሐፍት ነው። እኔ ያለኝ የነሱ መጽሐፍት ሁሉ የነሱ መጽሐፍት ነው። የሚሰበከው በየቤተ ክርስቲያን ነው የመጽሐፍ ቅዱስን አይደለም። ስለዚህ እንሄድበታለን። ለማንኛውም መሄድ ስላለብኝ እኔ ብራዘር ደስ ብሎኛል። በደንብ በሰፊው እናወራለን። እሺ አገልጋይ ይመች

ሁለት ወር ነው። እሺ፣ ከቲክቶክ የወጣሁት ጻበል ነው የሄድኩት። ለምን ለምን አቅም ላይ ደቃለብ አይ፣ ነው ስም የክርስትና ስም ሀብተ ወልድ ነው ደምሮ

እጃቸውን የያዕቆብ መልእክት ምዕራፍ አምስት አስራ ሰባት አካባቢ ላይ እንግዲህ፣ ዘይቱ ቅባት ነው። ቅባ ቅዱስ ነው። ቅባ ቅዱስን ከተቀባው በኋላ ይሁዳ ውበት አልጨመረም። በኢየሱስ ስም አንተ የሀያ አምስት ዓመት ወጣቱ ስጋ ይበቃለ

ያነኛው ሰው ግን አስራ አምስት ዓመት ኦርቶዶክስ ብሎ ፊልተር ማዲያቱ ፊልተር አልደበቀለትም። ፊልተሩ አሁን ኖርማል ነው ደስ ታስታውሳለን በዛ ጊዜ ስንከራከር ስንጨቃጨቅ ተለይታል። አሁ ድማ የሳክ ምናምን ነው አባይ ባቢራም ወደዛ ሲሄድ ቪዲዮ ሁሉ ሰርቼለት እንኳን ደስ አለ እንኳን ወደ አባት ወደ እናት ቤተ ቤተክርስቲያን በሰላም ገባ ብዬ። እኔ ደስ ይለኛል ሰዎች ሲመለሱ። ለምን ቅድም ብዬሃለሁ፣ የሰው ልጅ አምኖበት አንተ አንድ አመት ነው የፈጀብህ። አሁን አይደለም እንትን ያልከው ሰው አምኖበት ቀስ ብሎ ሲገባ ጥሩ ነው። የነበርክበትን እምነትን በደንብ አውቀው ነው ሳያውቁ የሚሄዱ ሳያውቁ የሚመላለሱ ናቸው። ለእነሱ ነው እኔ ሁሌ የምለው፣ ኤኒ ሃይማኖት ስትቀይሩ አትሊስት የነበራችሁበትን በደንብ ወቁ፣ የሚገቡበትን በደንብ ወቁ። ይስ መምህር ቢኒያም ይባላል። አሁን የገቡት መምህር ቢኒያም ይባላሉ።

ውጭ ነው ያለው መሰለኝ። ሀብተ ወልድ ለአንተ ብዬ ላይቭ ሌላ ሆን ላይቭ በዚህ ጋር አስቀምጫ አንተ ጋር አወራለሁ። ታቃና በቃ እሺ፣ ንቃው በቃ፣ እመጣለሁ በደንብ እናወራለን። ሰላም ሰላም፣ ሰላም ሰላም። የሚ ቴዳ እንዴት ናችሁ? ሰላም ነው። ሰላም ነው። እንዴት ናችሁ ታዲያስ? አናደስ እንኳን ደስ አለ ብለናል። ና እንኳን ደስ አለ ለማለት ጊዜ ሳናግኝ ቀረ። ችግር የለውም። ያው ዛሬ ጊዜ አለ። በቃ ሁሌ እናንተ አይደለው። አሁን ከዚህ በኋላ ከሆነ የተዋዱ ልጅ እኮ ነው የሚገርምህ